ከራሴ ጋር እኔ አሁን በሶስት ቀን ተጎዳው ተሻሌ እንዳልኩኝ አገገምኩኝ ብዬ አይደለም። የሚወጡት ሁለት ወር፣ ሶስት ወር፣ አራት ወር፣ አምስት ወር በጣም ፖሊስ ጣቢያ ነገር ምናምን አይደለም። አሁን ኦረዲ ፍርድ ቤት የደረሰ ጉዳይ ነው። ፍርድ ቤት ሲደርስ ደግሞ ማራዘምም ማሳጠርም ምንም ምንም ማድረግ የሚችለው ፍርድ ቤት እና ፍርድ ቤታቸው ነው። እኔ ያስፈልግሽ ሁኔታዎች ሰላም እየተወደዳቸው ውድ ቤተሰቦቻችን እንኳን ወደዚህ ቻናል ላይ በሰላም መጣችሁ። ሰላም ለሁላችን፣ ሰላም ለሀገራችን የምንፈጣሪ ሰላምና ጤና ይስጠን። ወደ ቤተሰቦቻችን በጣም አመሰግናለሁ ስለቆያቸው ወደ ቤተሰቦቻችን ዛሬ እንግዲህ የዛሬው ቀን በዓል ቀን ነው። ዛሬ ቀን ሰው እንግዲህ በቃ አለ አደሌ ሁሉም የራሳቸው ፌጅ ላይ ደስ የሚል ነገር ፈስቶ ያደርጋሉ። ሲበሉ ሲጠጡ በቃ ሲጨፈሩ በጣም ደስ የሚል ቀን ነው። ግን ደግሞ ነውሮታ ደግሞ ማለት ነው ፍርድ ቤት በቃ ፍርድ ቤት ማውራት ነው ማለት ነው። ወደ ቤተሰቦቻችን እንግዲህ ሰው በዓል ቀን የራሱ ፍጅ ላይ መልካም ነገር እያውጃል ወይም ደስ የሚል ነገር ፍስት ያደርጋል። በዓል ቀን አይደለ በቃ ደስ የሚል ቀን ደስ የሚል ጊዜ ማለት ይሰጣል ወይም ያደርጋል ማለት ነው። እና እንግዲህ አብርሽ እና ሩታ እንግዲህ እያያችሁ ነው እንግዲህ ሰሞኑ በጣም በጥሩ ሁኔታ ውስጥ አይደሉም እና እንግዲህ ለእኔ አልተመቸኝም፣ ሁኔታዎች አልተስማማም፣ ሁኔታዎች በቃ መቀጠል አልችልም፣ እኔ ከአቅሜ በላይ ሆነዋል። ወደፊት ምን እንደሚሆን አላቅም። በአሁኑ ሰዓት ራሴን ማዘጋጀት ራሴን መስተካከል አለብኝ ብላ እንግዲህ ወስኛለው ብላ እንግዲህ ሰሞኑን በጣም ማለት እያወራች ነበረ፣ በጣም እየተጨናነቀች ነበረ። ሮታ ማለት ነው በጣም ማለት ነው ከምለው በላይ ማለት ነው። እና አሁን ወስኛለሁ አለች እንግዲህ በፍርድ በፍርድ ቤት እንግዲህ ሁሉም ነገር ሰጥቼዋለሁ፣ ጨርሼዋለሁ። እኔ አይደለሁም የምወስነው ይሄ የእኔ ወሳኔ አይደለሁም፣ እንግዲህ ፍርድ ቤት ነው የምወስነው እና ያለች ነበረ እንግዲህ ወደ ቤተሰቦቻችን በዛሬ እንግዲህ እንደው በዓል ቀን እንደው በዓል ቀን እንደው ሰው ትንሽ የሚያኖር እግዚአብሔር ነው አድለ እንዴ ዋሻው የሚያኖር እግዚአብሔር ነው ማቸ እንደምንኖር ስንደቂቃ እንደምንኖር አናቅም። የምርን ምላችሁ የሚያኖር እኮ እግዚአብሔር ነው። ሰው ትንሽ በዓል ቀን ላይ አለ አይደለ የራሱ አይምሯ ይሁን አለ አይደለ እንትና አድርጋ በአልቀን እንኳን ይሁን የራሷ ፈጅለ ደስ የሚል ነገር ወይም እንደው ትንሽ አለ አይደለ እንትና ብታደርግ ብትሰራ ደስ ስላል ነበር። ግን አሁንም ስለ ፍርድ ቤት እና ወስኛለሁ ፍርድ ቤት ነው ያወራቻ። እንግዲህ ቤተሰቦቻችን እንግዲህ ታይ ታይ መጥፎ ነው ታይ፣ እንደዚህ ውሳኔ እንዳትወስኙ ታዩ ተረጋጊው አባቶች አሉ። ታዩ ተረጋጊው ስል እንግዲህ አይ እኔ አልሰማም አልሰማም እኔ እያለች ናት። እንግዲህ ውድ ቤተሰቦቻችን ሰው ትንሽ ማስማማት ማግባባት ክልል ላይ ከባድ ነው ማለቴ አንዱ አንዱ ጋር ካልሰማን ደግሞ አንዱ አንዱ ካልተረመ ማ መጥፎ ነው፣ እና እንዱ በቃ ይሄ ነገር አለቅም ካለን እማ ይደብራል ወይም ይከብዳል። እና አብርሽና ብርታ እንግዲህ ፍርድ ቤት ቀርቦ እንግዲህ ትልቅ ችግር ነው የተፈጠረው። እንግዲህ በእውኑ ሰዓት በእውኑ ቀን ማለት በባዓል ቃል እነ ቤተሰቦቻችን እንግዲህ ወስኛለሁ ወሳኔ የወሰንኩት ወሳኔ ላይ ፈቀቅም አይደለም፣ ወደ በኋላ አልመልስም፣ ፈቀቅም አልልም እስከ መጨረሻው ድረስ እንግዲህ ነው እያለች ነው። እንግዲህ ውድ ቤተሰቦቻችን የሰው ልጅ ማለት ነገር እኮ በነገር ላይ መለኮስ ሳይሆን ነገሩ ቀዝቀዝ ማድረግ ትንሻል አይደል? ቀዝቀዝ ማድረግ ጥሩ ነው ብዬ ያስበለው እና ነገር በነገር ላይ ምንም ትርፍ የለው። ነገር በነገር ላይ ምንም ትርፍ የለው፣ ገደል ይከታል እንጂ ትርፍ የለው። እና አንዱ እንግዲህ አጠፍቼዋለሁ አብርሽ እንግዲህ ይቅርታ እየጠየቀ ነው። ማለት አይታችሁ ከሆነ ይቅርታ እኔ አጠፍቼዋለሁ። ይሄ ደረጃ ይሄ ውሳኔ ሙሉ በሙሉ እንዳቱ መወስን አይገብሽም። ሆ እኔ አጣፋውት አጠፍቼዋለሁ ብሎ እንግዲህ እሷ እንደዚህ ብሎ ስጠይቅ ይቅርታ ስጠይቅ እንግዲህ አልሰማችም አልሰማችም። እና ቤተሰብ አንዱ አንዱን ካልሰማን አንዱ አንድ ላይ ጭድና እሳት እኮ ሆኔማ ከባድ ነው። እና ውድ ቤተሰቦቻችን እንግዲህ ሩታ የወሰነችዋ ውሳኔ ትንሽ ያሳዝናል። በጣም ያሳዝናል። ይሄ ውሳኔው እንግዲህ በጣም ያሳዝናል። ለውድ ቤተሰቦቻችን ዛሬ እንግዲህ የረታ ውሳኔ ነው ይዤ የመጣሁት። እና ማለት እናንተ ምን ትሉት አላችሁ? ምን ትሉት አላችሁ? ማለት እንግዲህ ሰው ያጠፋል፣ ሰው ሆኖ የማይሳሰትልም ሰው ሆኖ ግጭት ልም ማለት ሰን ሰው ውስጥ ግጭት አለ። እንኳን ሰውና ሰው መጋጨት ሳይሆን እንደው ድንጋና ድንጋው ይጋጫል አይደል? እንደ ሰው ሰው ስለሆነ ሰው ውስጥ ግጭት አለው። ያውም ትዳር ውስጥ ግጭት አለው። ግጭት የለውም የለም እያልኩ አይደለም እና እንግዲህ አንዱ ማታው አንዱ እንትን ከሆነ አንዱ ማታው የሆነ ያለ አደለ ማታው ይሻላል እሳት በእሳት ሳይሆን እሳቱን ደግሞ የሆነ እንትን ማድረግ አለበት ብዬ አስባለሁ። ቤተሰቦቻችን እንግዲህ የወሰነችዋ ሁሩታ የወሰነችዋ ውሳኔ ደስ አይልም ወይም ጥሩ ሀሳብ ወይም ጥሩ ውሳኔ አይደለም ብዬ አስባለሁ። ቤተሰቦቻችን እንግዲህ እንግዲህ ያው ይሄ ይመስላል እንግዲህ ዛሬ የመጣሁት። ሰላም ለሁላችን ይሁን። እንግዲህ ቤተሰቦቻችን፣ ሀገራችን ፈጣሪ ይጠብቀን፣ ጤናም ሰላም ይስጠን ቤታችንም እንግዲህ እግዚአብሔር እንግዲህ ለእሷ ማስተዋል ስጣት። ወይም ወደ ቤቷ እግዚአብሔር እንግዲህ ተበለሽ ይበላት። ምር መጥፎ ነው፣ መጥፎ ነው ማለት ከትዳር ውስጥ እንደዚህ ነገር መከሰት በጣም ያሳዝናል። ቀጣይ ቪዲዮ ገነኛለን። መልካም ጊዜ መልካም ቆይታ ይሁንላችሁ እማኛለሁ አመሰግናለሁ ስለቆያቸው ከልብ ነው አመሰግናው ፈጣሪ ሀገራችን ጠብቀን ጤናም ሰላምም ይስጠን ሰላም ለሁላችን ይሁን ከልብ አመሰግናለሁ በቀጣይ ቪዲዮ እንገናኛለን መልካም ጊዜ ቻው ቻው